የቀን ስራ እየሰራ ሌሊት የሌሊት ጥበቃ ይጠብቃልና፣ አለ ብዙ በቃ ያለ ብዙ ልጆች ሊወልድና እዚያ በኋላ ደግሞ

ሲራቡ ሲጠሙ ሲራቆቱ ላይ አያስችለውም። የቀን ስራ እየሰራ አይሆንለትም። ብዙ ት እና እዚህ ኋላ ደግሞ ፈላርጎ በአንባ ዘንጠጋይልና ው እንግዲያ ሰውየው ገንዘብ ይወዳል። ደግሞ ልገቱ ደግሞ እንዳይራቡበት እንዳይራቁ ይፈልጋል። እዚህ በኋላ የቀን ስራ እየሰራ ማታ ደግሞ የሌሊት ጥበቃ ይጠብቃል ማለት ነው። በዚያ ያ ሰውየው እየተጎዳ ሰውነቱ እያለቀ ይሄዳል ማለት ነው። ለሰው ነው፣ ለወርቁ ደግሞ የጌታ ኢየሱስ ክርስቶስ እለተሞት ስቅለት ግርፋቱን

በቀን ካደረገ በኋላ እለተትን ሳይሆን ግን፣ በሌሊት አደረገው ማለት ነው። አመኮነሂ ተስፋ አይምሮ

ሙሽራ ከተቸገረ ዘንዳ

እዚህ በኋላ ቀኑ ሲደርስ በቃ ይጨንቀዋል። ብር ስለሌለው ይጨንቀውና ያ ደው ንዝንዝመሚ ታቸውዚህያ መሽው ከሆነ ድላይ ይመሳል። እሷ ምትለው ሌላ ነው፣ የአስር ሺ ብር ነው። እሱ ደግሞ የሚሆን የሁለት ሺ ብር ጥልፍ ነው። በቃ በዚያ ምክንያት እሷ ትናደዳለች፣ ታዝናለች ማለት ነው። ተመልሶ ወደቤቱ ይመለሳል ማለት ነው። ይሄ ለሰሙ ሲሆን ወደ ላይ ደግሞ

ተጸናሴ ጴጥሮስ ተጸናሴ ሲ እንደ ችግረኛ ጴጥሮስ የሚቸገር ያዕቆብ ወንድና ዮሐንስ ወንድ ለእነዚህ ምንም ምን ባልበዛ ነበር። ዋጎ ለወንዶች ባልበዛ ነበር። በዘያ ራሲ ነግድ አልፋ ዘኩል ወደ ነግድ አልፋ ዘኩል ወደ ሁሉን የሚያጠፋ ጌታ የዚህ ነግዳዬ በሚያቃልልበት ምን አለው ቀላል ነው በሚልበት ገንዘብ ለዚያ ሴቶች ባይለሱ ምሮ የወንዶች ባልተወደደ ነበር።

በዚህ በከተማው የማይለብስ ሰው የለም። በቃ ፋሽን አድርጎት ያን በጣም ያና ያለብሰው ዝ አይጤዋ ጠባብ ነው የሚመስላችሁ በጣም

እና በዚያ ምክንያት ያው አስወደዱብን እንደ ሻንኳ ተነግሮ ስንገር አስወደዱብናል ማለት ነው። እና አሌ ባለመረኛ ለሰው ለወርቁ ደግሞ ያው እንግዲህ ጌታ ኢየሱስ ክርስቶስ ከመቃብር በሰንበት በመንፈቃዊ በተነሳ ጊዜ ለሐዋርያት ለእነ ዮሐንስ በቃ ለአስራቱ ሐዋርያት ሳይገለጽ መጀመሪያ ለሴቶች ሚገለጽ ሆነ ማለት ነው ለሰውረ ፈጣሪ የአርባ ቀራኒ ወሳዳ ሲሁ ሶበኤለሳሁ አይኑ ሳወርደኬ ፈሐራሲ

ናሁ ጥቁሙ በይማኑ በቀኙ ጥቆሙ ዘንድ ጻርቃንም ትሆኑ ዘንድ በመቃብረ ስጋ ማርያም እናንተ ጳጳሳት ታዲያ ዋኖች እመኑ እና በገብርኤል እና በሰዊሮስ ማለት ነው። አዎ የተደረገውን ድርጊት ሰምታችኋል። ብዙ ተከታይ ያላቸው የጳጳሳት የተባሉ ድንግል ማርያም ቤዛዊተ ዓለም አትባልም ብሎ መናፍቃን ብዙ ተከታዮችን አፍርተው እያስተማሩ ነው በይፋን ማለት ነው። ጊዜውን በተመለከተ

እና ያው በሰሞን ደግሞ ሰባ ሲሞሉስ ደግሞ አድርጎ ደግሞ ይህን ምክር ደግሞ ሰጧቸዋል። በዚያን ዘት እንደ ጊዜ ወራ ይጨንቃቸዋል። በዚያን ሰዓት ትጨነቃላችሁ። ባታን ሆኖ ግን ደግሞ ባይመለሱም እንኳን ለጊዜው ያው መክረዋቸው መተዋል ማለት ነው። ይሄ ሰሞኑን ለወርቁ ደግሞ እንግዲህ ያው ምን ማለት ነው የሞተውን እንደምታድን ማለት ያው በመቃብር ተቀብሮ የነበረ ጌታ ያው ድሮ ይነሳ ይሆንባታል ሙቷ አይቀርም ማለት ነው።

ማረያም መቅበርተ ስጋ ጻድቃነ ትኩኑ ማለት ሲያፍ የው ሌሎች ነቢያትን ሐዋርያትን በልታዋሽዋል ማለት ነው። ጻድቃነ ትኩኑ ማለት ለማስተባበር ነው። ማረያም መቅበርተ ስጋ ቤዛው የታኩሉ ዘሞታ ከመተብ የውስ ጳጳሳት አጣሳ ተጽያ ተስጋ ለዮ አብዳኑ ጊዜ መጻአቱ ለወልድ ዘተላ አለ ሥልጣኑ ናሁ ተቆሙ በየማኑ ወዳግመ ጻድቃነ ትኩኑ መንገለ ከኒሳ ያእቆብ ሊቀ ነቢያት

ሊቀነቢያት ይተባ ለባሲ ልብስ ከዘር የሊት የሌሊት የብርድ ልብስ ለብሰህ የነቢያት አለቃ ተማሪ አገርጋይ አንተ ወደ ዮሐንስ ቤተ ክርስቲያን አትግባስ አትግባ። መንገለ ከሪሳ ዮሐንስ አብ ሀበት አጉር ለስባት ለምስጋና ወደ ዮሐንስ ቤተ ክርስቲያን ስተጅ የምትለብሳት የምትለብሰው አንድ ነጭ ልብስ በዚያ በገንዘብ በትንሶ ገኛ ግዛ እንጂ የየት ልብስ ለብሰህ ወደ ቤተ ክርስቲያን አትግባ።

አዎ እንግዲህ አባቴ ሲመክሩን የሌት ልብስና ቤተክርስቲያን ልብስ መለየት አለበት። ምንም እንኳን ባይኖረው ደሞ በደንብ አድርጎ አጣጥሮ መግባት አለበት ማለት ነው። ምክንያቱም በዚህ በድበሩ በፎቶ አንዳንድ ቁንጫ ስለማይጠፉ ቤተክርስቲያን ትል ተቹ ቹ ይሸጣሉ። እነዚ ስለሆነ ቤተክርስቲያን ስለሚያቆሽሽ ያናራቅፉ ደግሞ ለ ለወርቁ

ባይር በተባለች ለእመቤታችን ተገልጦ ታያት። እሱ አስታለቅ የነበረውን እንድትራራ ተነስቶ ታያት። ለድንግል ማርያም ማለት ነው። እንከ በጠቃባይ ርወድ ስልጣን ጸላኢ እኮኑ

ይትቃጸብዎ እኮ ነው ገጸ ዲወስ ገጸ አነስተያ ይመስል እኮ ነው አጋሪሁ ለወልድ አይጋራ አይጋራ አይኑስ እኮ ነው አዝማድ የሥጋ ወልድ ለወልድ ይትቃጸብዎ እኮ ነው የወልድ የሥጋ ቤተሰዎቹ በወልድ ላይ ይጠቃቀስበታል ይጠቃቀሳሉ። ገጸ ዲወስ ገጸ አነስተያ

እጋሪሁ ለወልድ አይጋር አይ ወልፉ ነው እግር ናቸው እና ይሄ ይመስላሉና፣ በወልድ ላይ እንግዲህ ሴት መልክ ማለት በቃ ነው እና ሴት መልክ እያሉ ማለት ደሞ ሲመለከቱ

የሊቃውንቶች መፈልፈያ የሊቃውንቶች መውጫ ዋና መመንጨው ቤተ ያሬድ ነው። ለምን ከተባለ በሌሎ ቤተ ጉባኤ ሊማር የሚችል ወንድ የወንድ ደቀ መዝሙር ነው፣ ይ ሴት የለም። በዚህ ግን ለየት ባለ መልኩ ጥሩ ቦታ ተሰጥቷቸው፣ ንም ጥሩ አካባቢ ተቀብሏቸው ሴቶች ሁላ ተቀይተውበት አስነግቡበት ሊመጡ ይሆናል ማለት ነው። ብሂለ ዘፈራ ተምጻም ቤተ ያሬድ ውልወደ ወላዲ ቅዱስ ሀያላነ ያሬድ ጥቅ አኮኑ አተራወፃሁ አይኑስ ያረጉፃሁ አይኑስ